ሰላም ለእናንተ ይሁን። እንደምን አላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተዘጋጁ ዜናዎችን ይዘን መተናል። ከዜናዎቹ ጋር ጀማሊ ማምነኝ አብራችሁን ቆዩ። ሚዲያዎች ትክክለኛ መረጃን ተደራሽ በማድረግ ሰላምን ለማስፈን የሚደረገውን ጥረት በማገዝ የበኩላቸውን ኃላፊነት ሊወጡ እንደሚገባ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላል ተናገሩ። ከተማ አስተዳደሩ ከሚዲያ ተቋማት ሰራተኞችና ከማህበራዊ ሚዲያ አንቂዎች ጋር በወቅታዊ ጉዳይ ዙሪያ ምክክር አድርገዋል። ተጨማሪውን ከአሊምር እንከታተል። በኢትዮጵያ ብልጽግና ጉዞ ውስጥ የሚዲያና ኮሚኒኬሽን ሚና እንዲሁም የቀጣይ አቅጣጫዎች በሚል መሪ መልእክት የደሴ ከተማ አስተዳደር በከተማዋ ከሚገኙ የሚዲያ ተቋማት ሰራተኞችና ከማህበራዊ ሚዲያ አንቂዎች ጋር ውይይት አድርጓል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ። ሚዲያዎች ትክክለኛ መረጃን ተደራሽ በማድረግ ፍትሐዊነትን ማንገስና የሰከነ ማህበረሰብ መፍጠር የወቅቱ ኃላፊነታቸው መሆን አለበት ነው ያሉት። የኢንፎርሜሽን መዛባት ከተፈጠረ ድርጅት አደጋ ውስጥ ይገባል። የኢንፎርሜሽን ደግሞ ፍትሃዊነት ከተፈጠረ በቂ መረጃ፣ በቂ ዳታ በወቅቱ ከደረሰ ህዝብ፣ ቢዝነስ፣ መንግስት በአጠቃላይ የተሻለ ነገር ይፈጠራል። ለግሉ ብቻ አስቦ አገርን ከማተራመስ ራሱን የሚጠብቅ ማህበረሰብ ትውልድ መፈጠር አለበት። ለዚህ ደግሞ ሚዲያ ትልቅ ዋጋ ነው። የሀገርን ሰላም ለማስቀጠል የሚያግዙ ዘገባዎችን በመስራትና የልማት እንቅስቃሴዎች ለህዝብ ተደራሽ በማድረግ የበኩላቸው ሚና ለመወጣት እንደሚሰሩም የውይይቱ ተሳታፊ ጋዜጠኞችና የማህበራዊ ሚዲያ ባለሙያዎች ተናግረዋል። ሚዲያ ያለ ሰላም ሰላም ያለ ሚዲያ ህይወት አልባ ስጋ አይነት ነው የሚሆኑትና ሰላም ለመመስረት ሚዲያ እንደሚያስፈልግ ሁሉ ሚዲያ እንዲኖር ደግሞ ሰላም እንደሚያስፈልግ መረዳት ያስፈልጋል። ስለዚህ የሚዲያ ሚናው ሰላምን መገንባት ብቻ ሳይሆን ሰላምን መፍጠርም፣ ሰላም እንዲመጣም መስበክ፣ ስለ ሰላምም መጠየቅ መቻል አለበት። በተቻለ መጠን ሶሻል ሚዲያ ላይ ያለ ሁሉም ሰው ሀገሩንም ሰላሙንም መጠበቅ መቻል አለበት። በቀላሉ የሩዋንዳ ማየት እንችላለን። ያንድ የሬዲዮ ፕሮግራም ላይ በተደረገ እንትን እሰጣ ገባ ወደ ብሔር ግጭት በመግባት ያሁላ ማህበረሰብ ያልቅ ችሏል። ስለዚህ የኛ አጠቃቀም ምን ይመስላል፣ የማህበረሰቡ ፍላጎትንና የእይታ አቅሙን ያገናዘበ ነው ወይ የሚለው ወሳኝነት አለው ብዬ አስባለሁ። የተለያየ አይነት የፖለቲካ አቋም ሀሳብ ሊኖረን ይችላል፣ በብሔራዊ ጥቅሞቻችን ግን በፍጹም መደራደር የለብንም የሚል እምነት አለኝ። ስለዚህ ልዩነቶቻችን ወደ ጎን አድርገን የብሔራዊ ጥቅም ጉዳይ ሲነሳ አብረን በጋራ ልንቆም ይገባል፣ በጋራ ልናስተጋባ ይገባል ማለት ነው። ለምሳሌ የወደብ ጉዳይ ሲነሳ የግል ሚዲያዎች አሉ ማህበረሰብ አንቂዎች አሉ፣ አክቲቪስቶች አሉ። እነሱ በሚገባቸው ልክ ወይ ደግሞ በራሳቸው የፖለቲካ ፍላጎት ልክ ሊሆን ይችላል ያንን የሚያራምዱት ማለት ነው። እሱ ትክክል ነው ብዬ አላምንም። በቃ ሁላችንም ያኮ የማህበራዊ ሚዲያ አንቂ ኢትዮጵያዊ ነው። ስለዚህ ወደብ ጉዳይ ይመለከተኛል ብሔራዊ ጉዳይ ነው የኔ ጉዳይ ነው ብሎ ሊያስተገባ ይገባል ማለት ነው። አሰባሳቢና አንድነትን የሚያጠናክሩ የዘገባ ስራዎችን በመስራት ለሀገር እድገት የበኩላቸው ሚና ለመወጣት መስራት እንደሚገባም ገልጸዋል። በዋነኝነት ቲክቶክ፣ ፌስቡክ የተመሳሰሉ ነገሮች በጣም ጎልቶ እየወጡ ነው። ስለዚህ ዜጋ መስራት ያለብን አንድ የሚዲያ ተቋም ብቻ ሳይሆን እንደ ህዝብ እዛ ፕላትፎርም ላይ እየተጠቀመ ያለ ማህበረሰብ በሙሉ የድርሻው ሊወጣ ይገባል። ሊያሰባስበን የሚችለውን አንድ ሊያደርገን የሚችለውን የሰላማዊ ወይም የሳቢ ሚዛንን ያገናዘበ የሚዲያ አጠቃቀም ሊኖረን ይገባል። የመልካም አሰራሮች ችግሮችን መግለጽ ብቻ ሳይሆን ያ የመልካም አሰራር ችግር ማህበራዊ ችግሮች ሊሆኑ ይችላሉ፣ የመውጫ መንገዳቸው ምንድነው የሚለውንም የማመላከት ኃላፊነት አለብን። የሚሰሩ ልማቶች ለበርካታ አመታት እኛ ጋዜጠኞች ስናነሳቸው የነበሩ የህዝብ ጥያቄዎች ናቸው። ለምን እንዲህ አይሆንም ብለን ስንሟገት የነበርንበት ጥያቄዎች ናቸው። አሁን እየተመለሱ ያሉትና የልማቱ ተሳታፊም ጠያቂም እንዲሁም ደግሞ ለልማቱ መምጣት አስተዋጽኦ ያለን ነን ብዬ ነው የማስበው። ወደፊትም ይህንን እንቀጥላለን። ሀሰተኛ ፕሮፓጋንዳዎችን በትክክለኛ መረጃዎች በማምከንና አሉባልታዎችን በመመከት ሰላምን ለማስፈን የኢትዮጵያን አንድነት የህዝቧንም ደህንነት በማስጠበቅ በኩል የሚዲያ ተቋማት በትኩረት ሊሰሩ እንደሚገባም አቶ ሳሙኤል ሞላልኝ ተናግረዋል። አማራ ክልል አሁን ወደ ሰላም ሊረጋጋ የሚችለው እንዴት ነው ካል በሚዲያ ድርሻ ያለን የሚሉ ሁሉ ስለ ሰላም ሲሰብኩ፣ እውነተኛና ትክክለኛ መረጃን በወቅቱ ለህዝብ ሲያደርሱ፣ ከየአቅጣጫው የሚሰነዘሩ ሴራ አዘል የጥላቻና የጸብ አጫሪ ስምሪቶችን ሲኖሩ፣ በተጨባጭ እና ትክክለኛ መረጃን በወቅቱ በትክክለኛ ሰዓት ለህዝብ ሲያደርሱ፣ የሚዲያዎቻችን የተገራ የሚዲያ አቅጣጫ ሲከተሉ ስለ ሰላም ሲሰብኩ የዚህ ሁሉ ድምር ውጤት ነው አገር ሰላም ሊሆን የሚችለው። የትምህርት ጥራትን ለማረጋገጥ ከመምህራን ጋር በቅርበት እየተሰራ መሆኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደሩ አስታወቀም። የተማሪዎችን ውጤት ለማሻሻል የሚያስችሉ ተግባራትን እያከናወነ መሆኑንም ብሔረሰብ አስተዳደሩ ገልጿል። ተጨማሪውን ከኢማም ኢብራሂም እንከታተል። የከሚሴ ከተማ አስተዳደር ትምህርት ጽፈት ቤት ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል በሚል መሪ ሀሳብ ከከተማ አስተዳደሩ ጠቅላላ መምህራን ጋር ውይይት አካሂዷል። በውይይቱ የተሳተፉ መምህራን ከቅርብ ጊዜ ወዲህ የመምህራንን ኑሮ ለማሻሻል እየተሰሩ ያሉ ስራዎች የሚበረታቱ መሆኑን ጠቅሰው ተጠናክሮ ሊቀጥል ይገባል ብለዋል። ካለው አገራዊ ውድነት አገራዊ ኑሮ ውድነት እንዲሁም ደግሞ መምህራን ከሚያወጡት ጉልበት ለስራው ከሚያወጡት ጉልበት ከሚጠቀሙት ጊዜና እውቀት አኳያ መምህራን በርካታ ጥያቄዎች ነው ያላቸው። እንግዲህ እነዚህ ጥያቄዎች በርካታ ቢሆኑም ሁሉም ሙሉ በሙሉ መምህራንን በሚያረካ መልኩ ይመለሳሉ ማለት አይቻልም። እንግዲህ በርካታ ጥያቄዎች እየተመለሱ ነው። አሁን መታወቂያችን እስከ ስንት መቶ ነው? ቀበሌ የምንጉላለ አሁን ቅድማ ነው የሚሰጡ መሰረተ ልማቶች በከተማችን እየተስፋፋ ያለው መቀጠል አለበት። የከሚሴ ከተማ አስተዳደር ትምህርት ጽህፈት ቤት ኃላፊ መሀመድ ኑር ሷሊህ በትምህርት ዘመኑ የተማሪዎችን ውጤት ለማሻሻል ከመምህራን ጋር በመግባባት ለተማሪዎች ልዩ ድጋፍና ክትትል እየተደረገ መሆኑን ተናግረዋል። ከተማ አስተዳደር ደረጃ ከንቲባችን አንድ ሚሊዮን ብር ለዚህ በጀት ይዞልን በዚህ ልክ መምህራኖች እነዚህን ተማሪዎች የተመረጡ መምህራኖች ተፈት ነው መምህር ተፈትኖ በዛ ልክ ተማሪዎች ተፈትኖ ኤግዛሙን ያለፉት በስፔሻል ክላስ እነዚህ ተማሪዎች ልዩ ድጋፍ እየተደረገላቸው ያሉ የአዳር ጥናት ቅዳሜና እሁድን ጨምሮ ትምህርት ቤት ላይ ላይብራሪ እስከ ሶስት ሰዓት ድረስ የማይዘጋበት ሌሊትም ጭምር ተማሪዎች የአዳር ጥናትን የሚያጠኑበት ሁኔታዎች ምቹ ሁኔታዎች ፈጥረናል። እንግዲህ ካለፈው ዓመት የተሻለ ውጤት በትምህርት ጥራቱን እናስብ ዘግባለን ብለን ከምንጠብቀው ነው። የከሚሴ ከተማ አስተዳደር ከንቲባ ሸሪፍ ቃሲም ከተማ አስተዳደሩ ከመምህራን ጋር ተቀራርቦ እንደሚሰራ በመግለጽ በቀጣይም የመምህራኑን ኑሮ ለማሻሻል የቤት መስሪያ ቦታ ለመስጠት እየተሰራ ነው ብለዋል። ከአሁን በፊት ከተማው በራሱ ፕሮግራም በሁለተኛ ሩብ ዓመት አፈጻጽም ግምገማችን ላይ ጠርተናቸው በተገቢው ተዋይተን የጋራ መግባባት ላይ ደርሰናል። አሁንም ደግሞ ወቅታዊ ሁኔታውን በማስመልከት እየተዋየን ያለ ነው። መምህሩን የሚያነሳቸውን ጥያቄዎች በከተማችን የቻልነውን ያክል ለመፍታት እየጣርን ያለ ነው። ቀጣይም በዙ እንቀጥላለን። የኦሮሞ ብሔረሰብ አስተዳደር ትምህርት መምሪያ ኃላፊ እንድሪስ አህመድ በበኩላቸው መምህራንን በስልጠናና በግብአት ለማጠናከር ታስቦ በትኩረት እየተሰራ መሆኑን አስረድተዋል። የመጽሐፍ ትውውቅ ጋር ተያይዞ የስልጠና ጋር ተያይዞ አንዳንድ ጉዳዮች አሁን በየጊዜው መንግስት እየፈታቸው የመጡ ብሎም ደግሞ ከመጽሐፍ ትውውቅ ከካርኩለሙ አንጻር መምህራኖች የሚሰለጥኑበት አግባብ አለ። ከዛ ውጭ ከትምህርት ጥራት አኳያ የሚጠይቁ ጥያቄዎች አሉ። ከግብአት አኳያ ማለት ነው። ግብአት አኳያ ከግብአት አኳያ ሳነሳ እንደ ሀገር ያው ካርኩለሙ አዲስ ነው። ከአዲስ ከመሆኑም አንጻር ደግሞ ዘመኑ ዘመነ ቴክኖሎጂ ነው። በዚህ ጋር የሚጓዝ እቃዎች ወይም ደግሞ አንዳንድ የመማሪያ ቁሳቁሶች እጥረት አለን። እሱ ታዋቂ ናቸው። በዚህ ደረጃ ላይ እንደት አድርገን እናስተምራለን በተለይ በተለይ አይሲቲ ትምህርትን እንደት አድርገን እናስተምራለን የሙያ ትምህርትን እንደት አድርገን እናስተምራለን የሚሉ ጥያቄዎች ነበሩ። እሱም በቻልነው አቅም እየተፈታ እየተፈታ እየተግባባን አብዛኛውን እየተግባባን ዛሬ ላይ የደረስንበት ነገን ደግሞ አቅጣጫ አስቀምጠንበት ያለፍንበት ጉዳይ ነው። በመጨረሻም በራስ አቅም የመልማት ምልክትን መርህ በማድረግ በክልሉ የትምህርት ቤት የጤና ጣቢያና፣ የሌሎች መሰረተ ልማቶች ግንባታ እያከናወነ መሆኑን የአማራ ልማት ማህበር አልማስታወቅም። ማህበሩ በደቡብ ወሎ ዞንም የተለያዩ ግንባታዎችን በማከናወን ለሕዝቡ አስረክቧል። ዘጋቢያችን ተመስገን አሰፋ ማህበሩ እያከናወናቸው በሚገኙ ስራዎች ዙሪያ በአልማ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ዳይሬክተር አበባው ታደሰ ጋር ቆይታ አድርጓል። ተከታትለን እንመለስ። በአማራ ልማት ማህበር አልማ የደቡብ ወሎ ዞን አልማ ልማት ጽህፈት ቤት ዳይሬክተር አቶ አቦ ታደሰ ለቃለ መጠይቁ ፈቀደኛ ፈቃደኛ ስለሆኑ በመጀመሪያ እጅግ አመሰግናለሁ። በራስ አቅም የመልማት ምልክት አልማ ብላችሁ ነው ስራዎችን እያከናወናችሁ የምትገኙት። አማራ ልማት ማህበር አልማ በክልል ደረጃ በርካታ የልማት ስራዎችን ሲያከናውን፣ በበጎ አድራጎት ስራዎች ላይ በማህበራዊ ዘርፍ ላይ ሲሳተፍም እናውቀዋለን። እንደ ደቡብ ወሎ ዞን ደግሞ በርካታ የልማት ስራዎችም እንደተሰሩ ይታወቃል። በማህበሩና እንደ ባለፉት አምስት ዓመታት ላይ ከሰራችኋቸው ዘርፎች መካከል ምን ምን ይጠቀሳሉ? ባለፉት አምስት ዓመታት ያው እንደምናስታውሰው ከህዝቡ የተሳትፎ ለዘላቂ ልማት በሚል መሪ ቃል እቅዶችን አቅደን ሰፊ ስራዎችን ለመስራት ጥረት አድርገናል። ማህበሩ እንደሚታወቀው የክልሉን የማህበራዊ ክፍተቶችን በመሙላት ረገድ ማህበረሰቡን በማሳተፍ የራስን ችግር በራስ መቅረፍ በሚል ምረ ስራውን እየሰራ ያለበት ሁኔታ ነው። ወደ 211 ትምህርት ላይ የትምህርት ተቋማትን ፕሮጀክቶችን የሰራንበት ሁኔታ ነው ያለው። ወደ 29 የጤና 15 የስራ ድል ፈጠራ ላይና ሌሎች ወደ 26 የሚሆኑ ፕሮጀክቶችን ያከናወንበት ሂደትና ጥሩ እንቅስቃሴ ነበረው። የአባል ቁጥራችንም ወደ 763 ሺ እንደ ደቦ ነው፣ ዞን እንደ ክልል ያየ ነው እንደሆነ ወደ 46 ሚሊዮን ደረስንበት ወቅት ነበር ብሎ መውሰድ ይቻላል። መልካም። እንግዲህ ባለፉት ዓመታት በዞኑ የጤና ጣቢያ ግንባታ ላይ በስፋት ተሳትፋችኋል። የትምህርት ቤት ግንባታም አልማ ብዙ ስራዎችን እንደሰራ ይታወቃል። ና እንደ ከዚህ ረገድ ከህብረተሰቡ እየተሰጠ ያለው ምላሽ እንዴት ይገለጻል? ከጂ ፕላስ ዜሮ አልፈን ወደ ጂ ፕላስ ዋን፣ ጂ ፕላስ ቱ፣ ጂ ፕላስ ስሪ ግንባታዎች የገነባንበት ና የህብረት ማህበረሰቡ ከእቅድ ጀምሮ ከማቀድ ጀምሮ እስከ ምረቃ ድረስ የሚሳትፍበት ሚደስላለ ፕሮጀክቶችም ደግሞ ከዚህ በፊት በገንዘብ ብቻ መዋጮው የሚቀሩ አይደሉም። አሁን ማህበረሰቡን እያሳተፈ የፕሮጀክት ግባራ ነው እያካሄድን ያለ ነው እና በዚህ ሂደት ማህበረሰቡ በጣም በማህበሩ ዙሪያ ያለው ግንዛቤ በጣም የጨመረበትና አሁን እንኳ በችግር ስትሆነን እንደ ደወሉ አሁን ከ720 ሚሊዮን ብር የዚህ በጀትና ምት ያየን እንደሆነ ከ720 ሚሊዮን ብር በላይ የሰበሰንበት ሁኔታ ነው ያለው እና ይሄ የሚያሳየው ምን ያህል ማህበረሰቡ ይሄን ማህበር በዚህ ማህበር ጥላ ውስጥ ሆኖ የበኩሉን ድጋፍ እያደረገ ያለበት ሁኔታ እንደሆነ ማየት ይቻላል። አልማ ከሚያከናውነው መደበኛ ስራ ባሻገር በክልል በሚዘጋጁ ትላልቅ ፕሮግራሞች ላይ ስፖንሰር በማድረግ አጋር በመሆንም ጭምር ይታወቃል። ለአብነት ዘጠነኛው የመላ አማራ ስፖርታዊ ውድድርን ወደ አምስት ሚሊዮን ብር አካባቢ ያክል ድጋፍ ማድረጋቸውም ይታወሳል። ና ይህ አልማን በማስተዋወቅ ረገድ እንደዚሁም ደግሞ ፕሮግራሙን ስኬታማ በማድረግ ረገድ ሚናው እንዴት ይገለጻል? ስፖርት ያው አንዱምትና ትልቁ ተተኪ ወጣቶችን የሚፈራበት ክልል በክልልም ከክልልም አልፎ ወደ ሀገር አቀፍ ስኬድም ደግሞ ክልሉን ወክሎ የሚፈሩ ወጣቶችን የሚፈራበት መድረክ ነው ብሎ መውሰድ ይቻላል። በዚህ ውስጥ ሆነን እንግዲህ እኛም በተለይ ወጣቱን፣ አካል ጉዳተኛውን፣ ሴቶችን የምንደርስበት አጋጣሚም ስለሆነ ማህበሩ ቀደም ሲልም ወጣቶችም ላይ ሲሰራ የነበረ ማህበር ስለሆነ ይሄን አጠናክሮ ለመቀጠል የተወሰነ ድጋፍ ያደረገንበት ሁኔታ ነው ያለውና ትልቅ ተሞክሮም እየወሰድንበት ያለ ነው። እስካሁን ሁነቶችን ተጠቅመን አባል ማፍራቱም ስራ በጣም ደካማ እንቅስቃሴ የነበረን አሁን ግን እንደዚህ አይነት አጋጣሚዎችን እንጠቀምን እዛው ሳለ አትሌቶችን ታዳሚውን ሁሉ አባል የማድረጉን ስራ የሰራንበት ሁኔታ አጋጣሚ ነው ያለው። ውድ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ ለዕለቱ የተሰናዱ ዜናዎች የተከታተላችኋቸውን ይመስሉ ነበር። እኛም መርጣችሁ ስለምትከታተሉ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሆንላችሁ።